ሰላም ሰላም ሰላም፣ ክብር ለኢየሱስ ሲሆን፣ በነገራችን ላይ ትናንት ያልኩት ነገር እየተራገበ ነው። የሚያራግቡት ደግሞ ነው ለወንጌል እንቆረቆራለን የሚሉ ምናምን ሰዎች ሲያራግቡ አየሁና፣ ምንድን ነው ያልኩት? ስሜታዊ ነበርኩ። በስሜቴ ላይ የተናገርኩት ነገር አለ። ምን አይነት ንግግር ከወንጌል ክብር የኔ ክብር ይበልጣል ብዬ ተናገርኩ? ወንጌል ባናቱ ይተከላልኩ ይሰማል። ወንጌል ባናቱ ይተከል ከወንጌል ክብል የዮኒ ማኛ ክብር ይበልጣላል። ሌሎቹን ለጴንጤ ወንድምናቶች ነው በደንብ አድርጌ ምነግራችሁ በደንብ እንድትሰሙ መስማትም ስላለባችሁ ማለት ነው። ስለ ድኑን ቀደ ጸብ ተፈጥሯል ከሙስሊምንም ነቢዩ መሐመድ አምላክ አይደለም ነቢይ ነው ብለ እንደፈለጋችሁ ትናገራላችሁ። ስሜት አላቸው። ስሜታቸውን ስለምታውቁ በየትኛው መንገድ ላይ ስሜታቸውን ስለምታውቁ ምን አድርጋችኋል? በእነሱ ላይ በገድላት ላይ ምናምን ታላግታላችኋል። አየህ እኔ ትላንትና ወንጌል ባናቱ ይተከልስል። ድፍን ጴንጤ መጥቶ መጮ ጀመረ። ስሜት አይናቸው እናንተ ንሳ ይግባ ስጠት ተናግሯል ማለት ይቻላል። ሮጣችሁ ቪዲዮ ለመስራት ተሯሯጣችሁ እርግጠኛ ነኝ። አቤላ ቡና ይሄ መልእክት ሲደርሰው ሮጦ ቪዲዮ እንደሰራ እርግጠኛ ነኝ። እርግጠኛ ሆኜ ነው የምናገረው። ሌሎቻችሁም በጌታነን የምትሉ ስሜት የለንም የምትወዱት ነገር ሲነካ እንዴት እንደሚያንጨረጭር አያችሁት አይደለ? አያችሁት አይደለ? ኦርቶዶክስ ስሜት የለውም፣ ሙስሊም ስሜት የለውም፣ ገዳይ ነው፣ ጨፍጫፊ ነው ስትሉ ከነበራችሁ ወንጌል በአናቱ ይተከል ሲባል ለምን ተናደድክ? ለምን ተናደድክ? ለምን ስሜታዊ ሆንኩ? እውነተኛ የክርስቶስ አርበኛ ስሜት የለንም፣ አንጣላም፣ አንሳደብም፣ እንዲህ አናደርግም የምትሉ ከሆነ ወንጌል በአናቱ ይተከል ማለት የፈለገውን ቢባል ለምን ትናደዳለህ? ወይ ለምን ተናደድክ? ለምን ተናደድሽ? ለምን እናንተም ስሜት አይናችሁ በምትፈልጉት ነገር ሲመጣባችሁ፣ ጴንጤም አንድ አይነት ነው፣ ጴንጤም አንድ አይነት ነው። ሰው ንግግሩ ስህተት ነው በሚገባ እኔ ክብር ያለኝ ሰው አለው ክብሬ ኢየሱስ ነው። እኔን ያዳነኝ ኢየሱስ ነው። የዳንኩት በኢየሱስ ነው። ወንጌል ደግሞ ስለ ኢየሱስ ነው። ተግባባን። ጠንቅቄ ማክስ ሆነኝ። ግን አይ ኖው ሀው ት ስሜቱን የማንን ምን እንደሚሆን ጠንቅቄ ማቅ። ማንም በኢትዮጵያ ምድር ዳግመኛ ሊፈጠርባት የማይችል ሰው ሚኖር ይሆን? ዮኒ ማኛ ነው። ማንን፣ የሙስሊሙን ስሜት አውቃለሁ፣ ነቢዩ መሐመድ እንካበት፣ የኦርቶዶክስን ስሜት አውቃለሁ፣ ማርያም እንካበት፣ የጴንጤን ስሜት አውቃለሁ፣ ወንጌል እንካበት። ስሜታዊ ናችሁ። ከስሜት እንድትወጡ ነው የምናገረው። ንስሓ የምገባው ለጌታ ለኢየሱስ ለጌታ እንጂ ለሰው አይደለም። በጴንጤ የትምህርት መጽሐፍ ቅዱስ ላይ ስትማሩ ሰባ ጊዜ ወንድም ቢያጠፋ ሰባ ጊዜ ይቅር በለው ነው የሚለው። አንተ እንደሞ አልበደልኩ አደደ ስለዚህ በዚህ ነገር ላይ እንዴት ልትናደድ ቻላችሁ ነው? ፈርስት ኦፍ ኦል ምን አናደደ ዋይ ወዩ የሚያሄድ እውነተኛ ክርስትና ካላችሁ ለምን ተናደዳችሁ? የሆነ የወንድሜ በተለይ ቤካ እግዚአብሔር ያክብር እግዚአብሔር ይውደድ። አንተ ትለያለህ። እኔ ቤካ የሚባለውን ልጅ የምወደው በምክንያት ወንጌል የገባው ቃል ከይ ቤካ ቤካ ክርስቲያን ነው። ቅዱሴ ዜዶ ክርስቲያን ናችሁ ከልባችሁ ይሆንዬ። እንደዚህ የሚባል ነገር አየው፣ ስጋ ድክሞት ነው። ስድቡ በስቶበት ነው። እንዴ እኔ የምልህ ቄስ ቆለጥ ቆለጦ ተብሎ ስም የተሰጠው ታውቃላችሁ። ቄስ ቆለጦ፣ ዲያቆን ቆለጦ ተብሎ ስም የተሰጠው ታውቃላችሁ። ኡስታዝ ቆለጦ የሚል ስም ሰጣችሁ ታውቃላችሁ። እንዲሁም ሼክ ቆለጦ የሚባል ታውቃላችሁ። የኦርቶዶክስ ልጆች ስም የሰጡኝ እኮ ቤታዩ የምትባል በሰርጀሪ ያበደች ፓስተር ቆለጦ ብሎ ኦርቶዶክስ ልጆች ፓስተር ቆለ እኔ ወንጌላዊ እኔ ፓስተር ላይ ብያ አልተናገርኩም። ኦርቶዶክስ የምትፈቅደው ስድብን ያንን ነው እኮ ፓስተር ቆለጦ ብሎ ፓስተርን አናንቆ እንደ ቄስ ሳይታይ፣ እንደ ውስጣዝ እንደ ሼክ ሳይታይ፣ እንደ ዲያቆን ሳይታይ ፓስተርን ቆለጥ ብሎ መናገር በኦርቶዶክስ ይቻላል። ማንም ማቀርሸት ይችላል ፔንቴ ላይ ማንም መጸዳዳት ይችላል። ጴንጤ ጉልበት ያለው ጴንጤ ላይ ብቻ ነው። የጴንጤ ጉልበት ጴንጤ ላይ ብቻ ነው፣ ሌላው ላይ ጉልበት የለውም። ተግባባን። የዮኒ ማኛ ስምንት ወር ሙሉ ሲሰደብ ስምንት ወር ሙሉ ፓስተር ቆለጦ ስባል እንኳን ኧረ እንደዚያ አይባልም ለምን አላችሁ ብሎ አልጠየቅም። ዚስ ኖባዲ አያስግን። የዮኒ ማኛ ስድቡን ይጠጣል። እናንተ ጌታ እናመልካለን ትላላችሁ ወንጌል ላይ ሲደጋገፍ አብሮ ሲሆን በስጋ ስወድቅ እንኳን ወንድሜ ብለውም ይመጣል። መምጣት አለበት። ኢኒሻም ተባረክ። ዛሬ ገብተ እኔ ፔጅ ገብቼ ሳብራራለ። ይቅርታ ጠይቀኛል። የስ ወንድሜ ለወድቅ እችላለሁ። ነገር እኔ ፓስተር አይደለሁም። እኔ የወንጌል ተማሪ ነኝ። ሺህ ጊዜ ማጠፋ ነኝ። ግን አንድ ነገር የምመሰክረው ጴንጤ እየተረገጠ አይኖርም። ያ ዘመን አክትመዋል። ኦርቶዶክስም ሆንክ ሙስሊምም ሆንክ እንደፈለግህ ብትናገር በተናገርከው ልክ አስቀምጠሀል። እኔ ፓስተር አይደለሁ። ልዕልቲን ቆርቲኮ ጴንጤ ናት። እዮዳ ረዳ ጴንጤ ነው። ይናገራል እንደፈለገ። እነሱም ምንም ብላችሁ አታቁ። ያስድንሳ ነትንባረው የዮኒ ማኛ ሲሆን ግን ዋይ ከኔ በፊት ጌታን የሚያውቁ ከኔ በፊት የተጠመቁ ከኔ በሚበልጥ ሁኔታ ወንጌልን የሚያውቁ ሰዎች ናቸው፣ እነ ዮዳ እነ ሌልቲን ቁርቲ። ከዮዳብ ጋር ሰላም ፈትቻለሁ፣ ግን ብላችሁ ታውቃላችሁ። ስለምትወዱኝ አይደለም፣ የኔን መውደቅ የምትፈልጉ ሰዎች አላችሁ። የኔን ግን መዳን የሚፈልጉ ነቤካ ነቅዱሴ፣ እነ ዜዶ ወንድሞቼ። መነንንም መሴጅሽን አይቻለሁ፣ ይልናት ተባረኪ። ክርስትና ማለት ያ ነው። ወንድሜ ምን ወንድሜ ምን ተፈጠረ ተብሎ ይጠየቃል። እና ቤላ ቡና ግን እርግጠኛውን ይናገራለሁ። ቪዲዮ ይሰራሉ ብዬ አስባለሁ። ይሰድቡኛል ብዬ አስባለሁ። ብዙ ነገር ይሉኛል ብዬ አስባለሁ። ለምን? እቺን ስህተት ነው የሚጠብቁት? ስምንት ወር ከሰራሁት የቅድስና ስራ አንድ ቃል ምን ያደርጋል? ለሌሎች ምቾት፣ ለሚፈልጉ በእኔ መግነን ለሚፈልጉ ሰዎች እቺን ገስወ ከዚህ ክርስትና እንደዚህ አይደለም። ክርስትናን አላወቃችሁትም። ገና እንደ አዲስ የዮኒ ማኛ እየተማረ ያስተምራችኋል። ገና እንደ አዲስ ገና እንደ አዲስ ያስተምራችኋል። እኔ ክብር ኢየሱስ ነው። በኢየሱስ ከብር ያለው በሰው ተዋርጅ ያለው። በኢየሱስ ግን ከብር ያለው። በሰው ፓስተር ቆለጦ ነኝ። በኢየሱስ የጌታ ልጅ ነኝ። ክብር ለኢየሱስ ይሁን። ለኢየሱስ ንስሐ ገባለሁ። እዛው ላይ የሚገርማችሁ መጨረሻ ላይ ወንጌል ሰብኬ እንኳን ነው የወጣሁት። እዛው ላይ የሙስሊም ልጆች የኦርቶዶክስ ልጆች እያመጣሁ ወንጌል ሰብኬ በዛ ሰዓት እንኳን ወጥቻለሁ። ቆርጠው ግን ያወጣት ወንጌል ባህናቱ ይተከል የኔ ክብር ይበልጣል የሚለው ግን እንወጧል እንድታወጡት እንፈልጋለሁ። አግኑት፣ ብዙ ቦታ አድርሱት። ሃይማኖትን ይቀይራል። ሃይማኖት ባህናቱ ይተከል ነግርለሁ። እኔ ሃይማኖት የለኝም እምነት እንጂ ሃይማኖት የለኝም። አሁን ሄድ እኔ ያለኝ ክርስቶስ ኢየሱስ መስቀሉ ላይ ያለው አባቴ እንጂ እኔ ሃይማኖት የለኝ። ሌሎቻችሁ ግን ማንም ቢደክም ወንድም አንሳው፣ ማንም ቢደክም እህቴ ብትደክም በክርስትና ያለሽ አነሳሻለሁ። ስሜትሽን እረዳዋለሁ። ከምን አንጻር ነው የተናገርሽ በሚለው ስህተት ነው። አብሶሉትሊ ስህተት ነው። በጌታዬ ቤት ምሳ እገባለሁ። ተባረኩልኝ። መልካም ቃል ወንጌልም ስሜታ አርጎን ተናግረ ያለው አብሶሉት ኢየስ እቺን ነበር እነሱ የሚፈልጉት እቺን ነገር ነበር የሚፈልገው። እናንተም ደግሞ ደስ በሚል ሁኔታ ፈስታችሁኝ እየተሳደባችሁ ስለሆነ ይሳወግ መ እኔ ጌታን እየመስቀሉ ተከትዬ እንጂ ጴንጤን ተከትዬ አልመጣው። እኔ ኢየሱሴን እንጂ ሰው ተከትዬ ሰው ተከትዬ ብመጣም እናንተም አታስቀምጡኝም። እኔ ጌታን እንጂ ሰው አለ እምለው ለዛ ሰባ ጊዜ ባጠፋ ሰባ ጊዜ ይቅርታ ብለው ነው የሚለው መንፈስ ቅዱስ ጌታ የሚለው ያን ያስተማሪ ደግሞ ሰውን አልተናገርኩ እንትን አንተናገረ እንዳል። ስለዚህ አሁን የምናገረው ምንድን ነው? ወደፊት እምላለሁ ስህተት እሰራለሁ። እኔ የወንጌል ተማሪ እንጂ የወንጌል አዋቂ አይደለሁ አይደለሁ። እውቅና ያለኝ በሌላ ጉዳይ እንጂ በወንጌል አይደለም። ተማሪ ነኝ እንጂ አስተማሪ ፓስተር አይደለሁም። ፓስተር እንደተናገረ አድርገው ሊያወሩ ነው ገባ? ሐዋርያ እንደተናገረ ነቢያት እንደተናገሩ አድርገው ሊያወሩ ነው። አላልኩም፣ ፓስተር ነኝ አላልኩም። አልወጣኝም፣ አልወጣኝም። ስለዚህ እሱንም እንድታስቡ ነው። አሁን ልጄን ትምህርት ወይ ማድረስ አለብኝ። ለዛ ነው ተባረኩ። አሁንም ግን ሳልፋችሁ እንደ ይሁዳ አትስጡ፣ ደስ አይልም